ፊልሙ ሲጀምር ይህን የምትባል ጎበዝና ቆንጆ ልጅ ትልቅ ድርጅት ውስጥ ለመቀጠር ስትሄድ እናያታለን። መጀመሪያ ላይ ፍርሃት ቢሰማትም እራሷ እንደምትችል ታሳምናለች። ተራዋን ስትጠብቅም ዘበኞቹ ለሴቶቹ አለባበስ ጥልቅ ቁጥጥር ሲያደርጉና በተለይ ቀይ የተቀቡት እንዳይገቡ ሲከለክሉ ታያለች። በሌላ በኩል ደግሞ ሊዩ የሚባል ቆንጆና የትልቅ ድርጅት ባለቤት እናያለን። ይህን ተራዋን እየጠበቀች ስትዟዟር ከሶስት ዓመታት በፊት የሳለችውን ስዕል አይታ እንደሰረቋት ይገባታል። ተራዋ ደርሶ ስትገባም ውጪ ያየው ስዕል የማን ነው ከጠያቂዎቹ አንዱም እኔን እንግሳልኩት ምን ነው እሷም ስዕሉ የእሷ እንደሆነ ስትናገርና ማስረጃዋ ልታሳይ ስትሞክር ዘበኞቹን ጠርቶ ያስወጣታል እሷም ራሷን ቀይራ ለመግባት ብትሞክርም ሳይሳካላት ይቀራል ሊሁ የተባለው የድርጅቱ ባለቤት ሲመጣም ልታናግረው ብትሞክርም ጥሎት ሲር ተናዳ የያዘችውን አሻንጉሊት ወርውራ ፊቱን ትመታውና መነጽሩ ከፊቱ ላይ ይወድቃል እሱም ቀዩን አሻንጉሊት ሳየው ራሱን ስቶ ይወድቃል ቤቷ ከተመለሰች በኋላም ሌባው ይደውላትና እባክሽ ብር ልስጥሽና ዝም በይ ብርህን አልፈልግም ፍትህ ማግኘት ነው የምፈልገው ጓደኛዋም ለምን የሊሁን ፕሮግራም ተከታትለሽ በድጋሚ አታናግሪውም ለይቅርታ እንዲሆንሽም አበባ ይዘሽለት ሂጂ እሷም የት እንደሚሄድ አጣርታ ብትሄድም ጥበቃው ሙሉ ሬስቶራንቱ እንደተዘጋ ነግሯት ሲያስወጣት አይ እኔ እኮ ባብሳይነት ለመቀጠር ነው የመጣሁት ብላት ዋሸውና ትገባለች እሱም ሺህ ከምትባል ታዋቂ ልጅ ጋር ተቀምጦ ሊያያትም ሆነ ሊያናግራት ባለመቻሉ ግራ ተጋብታ ልትጠጋውና ልታማልለው ብትሞክርም ሳይሳካላት ስለቀረ ተናዳ ትሄዳለች። ይህን ሜት እንዳለ ትደርስበትና ይቅርታዋን ለመግለጽ መግለጽ ቲሸርቷ ላይ የተጻፈው ስታሳየው ቀይ ስለነበረ ይዞርበታል። ልትይዘው ብትሞክርም አንድ ላይ ይወድቃሉ። እረዳቱ የሚደርስና ሊያስወጣት ሲል ያስቆመውና ምንድን ነው ልትነግርኝ ይፈለግሽው? ስራይት ሰርቋል። ይኸው የኔም መሆኑ ማረጋገጫ ብላስታሳየው ስዕሉ ላይም ቀይ ቀለም ስለነበረ በድጋሚ ያዞረዋል። ወዲያው ግን እሷን ሲነካት ይተወውና ግራ ስለተጋባ በድጋሚ ሊነካት ሰበብ ይፈልጋል። እሷም ይህንን አስተውላ እየሰማኸኝ አይደለም አደል? እኔ ለመንካት ምክንያት ብቻ ነው እየፈለክ ያለኸው። አይ እንደዚ አይደለም፣ ነገሩን አጣርቻ አሳውቅሻለሁ። ብሏት ወደ ዶክተሩ ሄድና የተፈጠረውን ሲነግረው እሷ ልትረዳው እንደምትችል ያሳውቀዋል። ወደ ቢሮ ሲመለስም ረዳቱ እውነቷ መሆኑ እንዳረጋገጠ ሲነግረው ሌባውን ያባርሩታል። ከዛም ስብሰባ ላይ ሌሎቹ ባለድርሻዎች ፓርቲው ላይ መገኘት እንዳለበት ይነግሩታል። እሱ ግን ብዙዎቹ ቀይ ለብሰው ሊመጡ ስለሚችሉ ይፈራና ረዳቱ ይህን እንዲጠራት ይነግረዋል። ስትመጣም ሌባውን አባረነዋል፣ ለደረሰብሽ ጉዳትም ካሳን ሰጥሻለን። ከእሱ በተጨማሪ የሆነ ፓርቲ ላይ አብረሽኝ እንድትሄጂ ይፈልጋለሁ። ማድረግ ያለብሽ እጅ የመያዝ ብቻ ነው። አይ አልፈልግም ብላው ተናዳ ተወጣና እሱም ከዚህ በፊት እንቢ ተብሎ ስለማያውቅ በእሷም ይናደድባታል። ሲ ሲወጣም የሆነ ሰው ሲያስቸግራት አይና ያድናታል። በድጋሚም አብራው እንድትሆን ይጠይቃትና ብዙ ብር ያለው ካርድም ይሰጣታል። እሷም በድጋሚ ተናዳ እንዲወጣ ትጠይቀዋለች። ፓርቲው የማን እንደሆነ ስትሰማ ግን የምትወደው ሰው ስለነበረ ለመሄድ ወዲያው ትስማማለች። ፓርቲው ላይ ማምሮባቸው ይገባሉ። ብዙ ቀይ ቀለም ቢኖርም ከእሷ ጋር ስለነበረ ምንም ሳይሆን ይቀራል። ሊሆን የምትወደው ቴ የምትባል ልጅም ትመጣና ከይን ጋር ልታለያየው ብትሞክርም ሳይሳካላት ይቀራል። ከዛም ለስራ የሚፈልገው ሰው ጋር ቢሄድም ቀስት እየተጫወተ ትኩረት ሳይሰጠው ሲቀር ይህ እናደድና ደድና ሁሉንም ቀስቶች በትክክለኛው ቦታ ወርውሮ ያሳየውና ካርዱን ይሰጠዋል። ሰውየው ግን ካርዱን ይወረውረዋል። ትንሽ ቆይቶም እንደገና ሊያናግረው ቢሞክርም ብዙ ሴቶች መሀል ይገባና ከሷ ጋርም ይለያያል። በዛም ሰዓት እሱ ራሱን ይስታል። መኪና ውስጥ ከገቡ በኋላም ምን ዓይነት በሽታ ነው ግን ያለብህ? እሱን ተይውና የእኔ ረዳት ሆነች ብትሰሪ ምን ይመስልሻል? የለና ኮንትራት ሰጣታል እሷም ከጓደኛዋ ጋር ካየችው በኋላ ወደ ቢሮ ትሄድና አልፈልግም እኔ ዲዛይነር እንጂ የአንተ ሰራተኛ መሆን አልችልም እሺ ክፍያሽን ከፍ ባደረግልሽስ ስሟኝ እኔ እኮ በገንዘብ አልገዛም ሊያዩም በእንዳንተ አይነት ጉረኛ ሰው ብላ ጥላው ተወጣለች እሱም ተስፋ ሳይቆርጥ አበባ ይዘው እየሄደ ሊያሳምናት ቢሞክርም ሳይሳካለት ይቀራል ከሳምንት በኋላም ሌላ ድርጅት ስላልጠራት ድብርት ውስጥ ትገባለች እሱም ሺ አብረው እንዲበሉ ቀጥራት እና ሲሄድ ይህን ዝናብ ላይ ብቻዋን ስትሄድ ያያትና ዣንጥላ ይዞላት ትሄዳል። እናም በድጋሚ ለሳምናት ቢሞክርም አሁን ገባኝ፣ አንተ ነህ ማለት ነው ስራ እንዳላገኝ አረከኝ። እንደዛ አይደለም፣ ልረዳሽ እየሞከርኩ እኮ ነው ያለሁት። እሷን በጥፊያ ጩላው ስትሄድ መነፅር ይወድቅና ቀይ መኪና ሳይ በድጋሚ እራሱን ይስታል። ይህን ስትመለከትም ወደ እሱ ትመለሳለች። ሲነቃም ራሱን ሆስፒታል ያገኘዋል ረዳቱም ስራ እንዳታገኝ ያረገው እሱ እንዳልሆነ ይነግራትና ይወጣል ስትከተለውም ለነርሶቹ ምንም አይነት ቀይ ነገር ይዘው እንዳይገቡ ሲያዛቸው ትሳማና ልታናድደው አሰባ ቀይ ነገር ተሳየዋለች እሱም ሲዘውርበት አጥብቆ ይዛትና ትወድቅበታለች እንደምንም ስትነሳም ደምን ጨምሮ ማንኛውም ቀይ ነገር ሳያመኛል ለዛ ነው ከዛም ዲዛይነርም የእሱም ረዳትም ሆና እንድትሰራ ያሳምናታል በነጋታው ስራዋ እንደጀመረች አስጠራትና ውሃ ዳርቻ ጋር ይወስዳታል። በዚህም በጣም ተሰላችታ አሁን የምሰራበትን ጊዜ እያባከንክ እንደሆነ ይገባሃል አይደል? እሱም እንድትሄድ ይፈቅድላታል። በቀጣዩ ቀንም መስሪያ ቤት ውስጥ እንደምትወደው መወራት ይጀምራል። እሷም ጓደኛዋን ስራ እንዲያስገባት ልታናግረው ብትሞክርም ፍቅሯ ልትገልጽለት ስለመሰላው ይሸሻታል። ከብዙ ሙከራ በኋላም በጣም ተናዳ መኪና ውስጥ ትገባና የስራ ማመልከቻውን ታሳየዋለች። እሱም እንዳልወደደችው ሲገባው ይከፋል። ሲጀምር እንዳንተ አይነት ሰው ልወድ አልችልም፣ ምን አስበህ ነው? በንግግሯ ተናዶም እንድትወጣ ያደርጋታል። በቀጣዩ ቀንም ዘመዱ ከውጭ ስለሚመጣ አብረው ሄዳ እንድትቀበለው ይጠይቃታል። ከዛም ሲመለሱ አዲስ ፕሮጀክት ስለጀመሩ ሁሉም ብዙ ስራ ያሰጣቸዋል። እሷ ግን በየሰዓቱ እሱ ስለሚያስጠራት ስራዋ ላይ ለማተኮር ትቸገራለች። እናም ልታናግረው ወስናት ሄድና በየጊዜው እኔን መጥራት አያስፈልግህም፣ ስራዬ ላይ ማተኮር አልቻልኩም ከአንቺ ስራ እኮ እኔ የማደርጋቸው ስብሰባዎች ይበልጣሉ። እሷም ዲዛይነር መሆን መፈለጓን ሊረዳ ባለመቻሉ ተናዳ ጥላው ትሄዳለች። ማታ ላይ የሚደውላትና እንድትመጪ ይፈልግ ነበር። አልመጣም፣ አይመቸኝም። ዛሬ ከመጣሽ ነገ ሙሉ ቀን እንደማረብሽሽ ቃል ገባለሁ ሲላትም ትስማማና ስትሄድ ቲቤቱ ገብታ ስላስቸገረችው እንደ ጠራት ይገባታል። ከዛም ስዕሎቹን መስቀልና ማስተካከል ትጀምራለች። በድንገት ግን ትንሸራተትና ሲይዛት ግንባሩን ትስመዋለች። ቲ በጣም ትናደዳለች። ይህ ስላፈረች ምሮጣ ተወጣና ከዛ ሰዓት ጀምሮ ቀይ ቀለም ሲያይ የሚያመው ነገር ይተወውና ደስ ብሎት ከራሱ ጋር ያከብረዋል። ከቀናት በኋላ ማብራው ኤግዚቢሽን እንድትሄድ ይጋብዛታል። እናም ካሁን ወዲያ የሷ እርዳታ እንደማያስፈልገውም ሊነግራት ይወስናል። ስዕሎቹን እያዩም ያለ መነጽር ቀይ ቀለም ሲያይ ታየውና እንደተሻለው ስለገባት ደስ ብሏት ዘላለች። እሱም አብሮ ጊዜ እንደማያሳልፉ ስታውቅ ትከፋለች ብሎ አስቦ ስለነበረ ደስ ሲላት ይከፈዋል። ቢሮ ሲመለስም የሆነ ሰው ይደውለትና ሰራተኞቹ ሰፈር ውስጥ ስለገቡ እንደያዛቸው ይነግረዋል እሱም ከን ጋር ሄድና ተደራድሮ ልጆቹን ያስለቅቃቸዋል። ስለመሸባቸውም ሆቴል ለማደር ሲሄዱ አንድ ክፍል ብቻ እንደቀረ ይነገራቸውና አልጋውን ከፍለው ቢተኙም በእንቅልፍ ልቧ ታቅፈዋለች ጠዋት ላይም ቁርስ እየበሉ የሚያምር ስዕል ታይና እንደ ሳለው ለማየት ወደዛው ይሄዳሉ። ሰአሊው ግን ከሰው ጋር ማውራት ስለማይፈልግ ውሃ ደፍቶ ያባራቸዋል። እነሱም ተስፋ መቁረጥ ስላልፈለጉ በሩ ላይ ድንኳን ጥለው ይጠብቁታል። የዛንም የሚያበሩ ነፍሳቶች ይመጡና እሱ ፈርቶ ሲሸሻቸው ቀስ ብላ ይዛቸው ታሳየዋለች። እሱም እንዲነካ ስትሰጠው እየወደዳት እንደሆነ ይሰማዋል። ጠዋት ላይም ቀድሟት ይነሳና ምን ያህል ቆንጆ እንደሆነች እያሰበ ያፈጥባታል። በመጨረሻም ሰአሊው ሲወጣ ያገኙታል። እናም ቀደም ብለው ያገኙት ሲ የሚባል ሰው እንደነበር ያስተውላሉ። እሱም አብሯቸው መስራት እንደማይፈልግ ይነግራቸዋል። በተመሳሳይ ሰዓትም ሌባው ዲዛይነር ስርዓቱ ውሃ መሸከም ይጀምራል። በዛም ሰዓት ስልክ ይደወልለትና አብሯቸው እንዲሰሩ የሚፈልጉ ሰዎች ያናግሩታል። እነሱም ሲ አብሯቸው መስራት ካልፈለገ እንደማያስገድዱት ይነግሩትና እሱም በመጨረሻ ተስማምቶ ይፈርምላቸዋል። ሌባውም ሊውን ሊበቀለው ከሚፈልግ ሰው ጋር ለመስራት ይስማማል። እናይን ወደ ከተማ ሊመለሱ ሲሉ መኪናው ይበላሽባቸዋል። ጋሪ ቢያገኙም እሱም ይቆማል። በእግራቸው ባስ ማቆሚያ ድረስ ቢሄዱም ደግሞ ባስ እንደሌለ ይገባቸውና መኪና እንዲልኩላቸው ደውሎ ይጠይቃል። ግን ሊያገኟቸው ስላልቻሉ እዛው ለማደር ይገደዳሉ። በድጋሚም ተንሸራታ ተወድቅና ግንባሩን ትስመዋለች። ከዛም ሌሊቱን በሙሉ እያወሩ ያሳልፋሉ። ጠዋት ላይም ለሚሰጠው መግለጫ አርፍዶ ይደርሳል። እናም ከስጋር ስለሚጀምሩት አዲስ ስራ አስተዋውቆ ይወጣል። መኪና ውስጥም ይህን ፍቅር እንደያዘውና ምን አድርጎ ሊያሳምናት እንደሚችል ያስባል። ምሳ እየበሉም እጇን ለመያዝ ቢሞክርም ሳይሳካለት ይቀርና ለረዳቱም ሲጀምር የምትወደኝ አይመስለኝም። የአንተ ምክር መስማት የራሱ የእኔ ጥፋት ነው። ሌላም መንገድ አለኮ ይላውና ሀሳቡን ይነግረዋል። እሱም ከመዝናኛ ቤት ያስደውልላትና እንድትወስደው ያደርጋል። እሷም የተንጨነጨች ይዛው ስትሄድ አቅፏት ይወድቃል። ቆንጆ እንደሆነ ስታስብ ትቆይና በምታስበው ነገር ስላፈረጅ ጥላው ትሄዳለች። በነጋታውም ለጓደኛዋ የሆነውን በሙሉ ስትነግራት እሷም ይህ ማለት እኮ እሱም ይወድሻል ማለት ነው። ግን እርግጠኛ ካልሆንሽ አስቢበት። ሲደውላትና እንዲገናኙ ይጠይቃታል። ከዛ እንስሳት ማሳደጊያ ውስጥ እያሉ ሊው ያያቸዋል። ሁለት ወንዶችም ስለወደዷት በእሷ መጣላት ይጀምራሉ። በመሀልም የቦታ አስተዳዳሪ ትመጣና ሊው በብዙ ነገር እንደሚረዳቸው ስትናገር ኩራት ይሰማዋል። ትንሽ ቆይቶም ድመት እንደሚፈራ ስታውቅ ይዛለት ሄድና እንዲነካት ታደፋፍረዋለች እሱም የበለጠ ይወዳታል ሲጋር ስትሄድ መሀበል አዘጋጅቶ ይጠብቃትና ሊሰጣት ሲል ሊይዘዋት ትሄዳል። እናም ከእሱ ጋር እንድትሆን እንደማይፈልግ ይነግራታል በነጋታውም ከጓደኛው ጋር ሲያወራ ከሲጋር ሲኒማ ቤት ስትገባ ያየዋትና ፍቅረኛሞች መሆናቸውን ለማጣራት ይከተሏቸዋል ከዚያም በአጋጣሚ የተገናኙ በማስመሰል አጠገባቸው ይቀመጣሉ። ሁለቱም የእሷን ትኩረት ለማግኘት ሲጥሩም እሷ በጣም ትሰላቻለች። ፊልሙ እንዳለቀም ሲ እራት እንዲበሉ ይጠይቃታል። ልዩም እኔ አብሬያቸው ሄዳለሁ እየተፎካከሩ የሚቆዩና እሷም ልዩ እንደሚወዳት የተናገረውን ታስባለች። የልዩ አጎትም ፍቅረኛ እንዲያገኝ አመቻችለትና እሷን አስቀናለሁ ብሎ ይፖስተዋል። እሷም እንዳየችው ከመቅናት ይልቅ እሱ ላይ ያላት መተማመኗ ይቀንሳል። ሲም እንዲዝናኑ ይጠይቃትና እና ሊው ያሉበት ሬስቶራንት ሄዳሉ። እሱም ሲዝናኑ ሲያቸው በጣም ስለቀና ለጅት ወንት ወደ እነሱ ጋር ሄድና ቢሮ ውስጥ አስቸኳይ ስራ መጥቷል መሄድ አለብን ብሏት ሄዳል። በጣም ወድሻለሁ እኮ ለምን አትረጅኝም። እያ መንኩ ስላልሆነ ነው ብቻ በቃሱን የምፈልገው። በነገተው እሷ ጋር ሄድና ስላአስቸገርኩ ሽቅርት ታርጊልኝ ብሏት ቀኑን ሙሉ እየተዝናኑ ያሳልፋሉ። ጓደኛውም ጓደኛ ፍቅር ስለያዘው ሊንከባከባት ይሞክራል። ማታ ሊው ስላልኩሽ ነገር አሰብሽበት ትንሽ ጊዜ ይስጠኝ በነጋታውም ረዳቱ በሰጠው ምክር መሰረት ተንከባክቦ መኪና ውስጥ ያስገባታል ከዚም ጌጣጌጥ መሸጫ ቦታ ይሄዱና እሱ ውድ ነገር መግዛት ሲፈልግ እሷ ደግሞ ውበቱ ከውድነቱ በላይ እንደሆነ ተናግረዋለች በቀጣዩ ቀን ሜን አምሽታ ስትሰራ ስለነበረ ልዩ ቡናና የሚበላ ነገር ይልክላታል እሷም የምስጋና መልእክት ትልክለትና ደስ ይለዋል ይህንም ለሶስት ወር የትምህርት ዕድል ታገኛለች እሱም ስራዋን መደገፍ ስለሚፈልግ እንድትሄድ ይስማማል። ግን ከመሄዷ በፊት እራት ይጋብዛትና አበባና ሀብል ይሰጣታል። ጓደኛውም እዛ ከሄደች በኋላ ሌላ ሰው ታገኛለች ብለህ ፈራህ እንዴ? አይ እኔ እንደማትተወኝ እንኳን እርግጠኛ ነኝ። ወዲያው ግን ይደወልለትና ሲም አብሯት እንደሚሆን ሲያውቅ ይረበሻል። ይህንም እንደታመመ ስትሰማ ልትጠይቀው ትሄድና ጥሩ ጊዜ ያሳልፋሉ። ማታ ላይም ፊልም እያዩ ሲደውልና ይራብሻቸዋል። ልትሄድ ስትልም ህመሙ እንደተነሳበትና ፎቢያውም እንደ አዲስ እንደጀመረው ይነግራታል። እሷ ለማጣራት ዶክተሩ ጋር ብትሄድም ዶክተሩም ጓደኛው ስለሆነ ሳያጋልጣው ይቀራል። እሷ ስትወጣ ግን በውሸት ልረዳህ አልችለም። እባክህ ትንሽ ጊዜ ብቻ ነው። እሷም የምሩን ስለመሰላት ትንከባከበዋለች። ስራ ቦታም ሆና ስለ እሱ መጨነቋን ስላላቆመች መድኃኒቱን ሰጠዋለች። እሱን መጠጣት ቢያስጠላውም ውሸቱ እንዳይጋለጥበት ይጠጣዋል። ቲም ከሱ ዘመድ ጋር መቀራረብ ትጀምራለች። ማታ ሌሚን መዝናኛ ቦታ ተወስደውና የምትመኘው እሱ እንዲድን እንደሆነ ሲያውቅ እውነቱ ሊነግራት ይፈልግና ፈርቶ መልሶ ይተዋል። ሲለያዩም እንደሚወዳት ያሳያታል። ቤት ከገቡ በኋላም ጓደኛዋ ምን እንደተፈጠረ ስትጠይቃት እሷን ዝም ትላታለች። ሌሊትም ከሱ ጋር መልእክት ስትላላክ ትቆያለች። በነጋታውም ከዚህ በላይ እንደማይሻት ለራሱ ቃል ይገባል። እሷም ትመጣና ጁስ እየሰራችለት እያለ እጇን ይቆርጣታል። እሱም ሊያክምላት እቃዎቹን ይዞ ሲወጣ በሽታው እንደተወው ታስብና ደስ ብሏት ልታናገረው ስትሄድ ግን ከጓደኛው ጋር ሲያወራት ሰማውና እንደዋሻ ትደርስበታለች። እስካሁን እያታለልከኝ ነበር ማለት ነው። በጣም ነው የምታሳዝነው። እንደሱ አይደለም ሲያብሮሽ እንደሚሆን ሲሰማ ቀንቼ ነው፣ እንዳላጣይ ስለፈራው ነው። እባክሽ ተረጅኝ። ስለዚህ አታምነኝም ማለት ነው ብላ ጥላው ትሄዳለች። ሲን ስታገኘውም ትምህርቱ ስላመለጠኝ በጣም ከፍቶኛል። ችግር የለውም ከፈለግሽ አሁን መምጣት ትቻያለሽ። በዛ ላይ ለመወዳት ልጅ ይህንን ማድረግ አያቅተኝም። እኔ እንደ ጓደኛ ብቻ እንደማይህ እንድታውቅ እፈልጋለሁ። ፍቅረኛህ መሆን አልችልም። ለእሱ የሚያስቸኩለን ነገር የለም ጊዜ ያለን የላትና ሲወጡ ሊዩ አበባ ይዞላት ይመጣል። እሷም ስለተናደደችበት ጥላው ትሄዳለች። ስማኝ፣ አንተ ከእሷ ብትርቅ ነው የሚሻልህ። ለምን? እንዲያውም አንተ በራስ ወዳድነትህ ያሳጣሃትን እድል እኔ ሰጣታለሁ። በነጋታውም ለሁሉም ሰራተኞች የመዝናኛ ፕሮግራም ይዘጋጅና ልዩ ባገኘው አጋጣሚ በሙሉ ይቅርታ ለመጠየቅ ቢሞክርም ሳይሳካለት ይቀራል። እሷም ለሴት ደውለትና ስልጠናውን ለመውሰድ ዝግጁ ነኝ፣ ግን እኔ እናንተ መቼም አንድ ላይ መሆን አንችለም ብላ ትነግረዋለች። ማታ ላይም ሁሉም አንድ ላይ ሲዝናኑ ይቆዩና መቆም ስላልቻለች ክፍሏ ድረስ ይወስዳታል። እሷም እንደምትወደው ትነግረዋለች። ጠዋት ስትነቃም በሕልሟ ቢመስላትም አጠገቧ የጻፈላትን ስታየው እውነት መሆኑ ስለገባት ታፍራለች። መጥፎ ሰውዬም ለሌባው ስራው እንዲጀምር ያዘዋል። ዲንና የሊዩ ዘመድም እንደሚዋደዱ ይነጋገራሉ። ሊሁን ፎቶቸውም በሚያምር ሁኔታ አዘጋጅቶ ሰርፕራይዝ ያረጋታል። ከዚያም ዲኮር የተሰራበት ቦታ ይወስዳትና ታገቢኛለሽ? አዎ ብላው ደስ ይላውና ኋ ዳርቻ ላይ ወክ እያረጉ እያለ ሌባው መጥቶ ያጠቃቸዋል። ልዩ ጭንቅላቱን ሲመታም ልጅ እያለ ቤተሰቦቹ በመኪና አደጋ ሲሞቱ ግንባሩን የሳመችውን ልጅን ያስታውሳታል። ሆስፒታል ውስጥም ሲነቃ ያችን ልጅ ይህን መሆኗን እርግጠኛ ይሆናል። ከዛም ድርጅቱን ለዘመዱ ትቶ እሱ ከይን ጋር ዘና ለማለት እንደሚሄዱ ይናገራል። መጥፎ ሰውዬም የቲና አባት ስለሆነ እንደ ጥሩ መስሎ እሱ ድርጅቱን ለማየት ሀሳብ ያቀርበም ልዩ ግን ሳይስማማ ይቀራል በቀጣዩ ቀነም እቃቸውን ይዘው ከከተማ ይወጣሉ። ሰውየውም የሊዩን ዘመድ ከቲን ጋር እንዲለያይ ካልፈለገ ከእሱ ጋር እንዲሰራ ይናግረዋል። ልጁ ግን ሳይስማማ ይቀራል። ትንሽ ቆይቶ ምርቶቻቸው ሰዎችን እየጎዱ እንደሆነ ይወራል። ሌባውም ሊው አሁን የድርጅቱ አስተዳዳሪ ስለሆነ በእሱ እንደሚሳበብበት ሲያውቅ ደስ ይለዋል። እነ ሊው የተዝናኑ እያለም ጓደኞቻቸው ሄዱና አብረዋቸው ጥሩ ጊዜ ያሳልፋሉ። ከዛም ሊው የቲን አባትና ሌባው የሚሰሩትን ይደርስበታል። ተመልሶ በመሄድም ባለ ድርሻዎቹን ሰብስበው ይነግራቸዋል። ከዚም ከኢንግ አርማታ ላይ መዝናናቱን ይቀጥላል። በነጋታውም ሰውየው ምርጫ እንዲደረግ ያነሳሳል። ግን እንዳሰበው ሳይሆን ሊዩ ያሸንፈዋል። ዘመዱም ቀድሞ ሁሉንም ነግሮት ስለነበረ ክፋቱ ሳይሳካለት ይቀራል። አሁን ሁለት ምርጫዎች አሉ። ወይ በገዛ ፍቃድ ልቀቅ፣ ካልሆነ ግን ለፖሊስ እንሰጠሃለን። ለብቻቸው ሆነውም ሊው ታማኝ ስለሆን ካመሰግናለሁ። ህይወትህ በደስታ የተሞላ እንደሚሆን ተስፋለኝ እኔም ግን አለቃው መሆኑን አልፈለኩትም። ብዙ ኃላፊነት አለው። የሱ ጓደኛና ዶክተሩም አንድ ላይ ለመሆን ይስማማሉ። ሊዩም የጋብቻ ስነ ስርዓቱን በደመቀ ሁኔታ ያዘጋጀውና ቀለበስ ያረግላት ፊልሙ ይጠናቀቃል።